ጊዮን አካዳሚ በኦንላይን በማስተማር ላይ ይገኛል። ጊዮን አካዳሚ ቻናል ተከታዮቻችን በያላችሁበት ሰላም ጤና ይስጥልን። እንዴት አላችሁ? ለቻናሉ አዲስ ከሆናችሁ ቻናሉን ላይክ፣ ሸር፣ ሳብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ከወዲሁ እያሳሰብን፣ ጊዮን አካዳሚ ልዩ ብቃት ባላቸው መምህራን በማስተማር ላይ ሲሆን መማር የምትፈልጉ ከታች ባለው ስልክ በቴሌግራም በዋትሳፕ በኢሞ እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያዎች በተመቻቸው አማራጭ ደውሉልን። ዛሬ ቪዲዮችን ደግሞ ይዘንላችሁ የመጣን ፊደሎችን ወይም ደግሞ ሆሄዎችን እንዴት በቀላሉ ለመያዝ ወይም ደግሞ ለመሸምደድ አመቺ የሆነ አነባብ ነው። መጀመሪያ ከዚህ ጀምረን ሀሁ እያልን ሀሁ ሂ ሃ ሄ ህ ሆ እያል ሁሎችን በተመሳሳይ እንደዚህ ቆጥረን ወይም ደግሞ አንብበን ከጃ ደስነ በኋላ ደግሞ ከቀኝ ወደ ግራ፣ ከታች ወደ ላይ፣ ከላይ ወደ ታች እያነበብን በአጭሩ እንድንይዛቸው ወይም ደግሞ እየብቻቸውን ስናገኛቸው ቶሎ እንድንለያቸው የሚያግዘን ነው። ወደ ትምህርታችን ወይም ደግሞ ወደ ቪዲዮችን ስንገባ እስቲ አንድ ዜ ከግራ ወደ ቀኝ እናነባቸው እና ከዛ ደግሞ ከግራ ወደ ቀኝ ከላይ ወደ ታች እናነባቸዋለን ማለት ነው። ሀ ሁ ሂ ሀ ሄ ሂ ሆ ለ ሉ ሊ ላ ሌ ል ሎ ሀ ሁ ሂ

ደጋግመን በደንብ እንደዚህ አንበበን ካየናቸው ወይም ካዝናቸው በኋላ ደግሞ እያንዳንዳቸውን የብቻቸውን ስናገኝ ለማወቅ ደግሞ ከላይ ወደ ታች እናነባቸዋለን ማለት ነው። ከላይ ወደ ታች ከላይ ወደ ታች ስናነብ አብዛኛውን ጊዜ የሚወጧ ድምፅ ተመሳሳይ ማለት ነው። ለምሳሌ ስናይ ሀ ለ ሀ መ ሰ ረ ሰ ሸ ሚል ድምጽ የመጀመሪያ ፊደል የሚል ድምጾች ሀ አ ሚል ድምጽ ይወጣቸዋል ማለት ነው። ሁሎችም አ አ ሚል ድምጽ ነው ያላቸው። ሀ ለ ሀ መ ሰ ረ ሰ ሸ። እሺ፣ ሁለተኛ ፊደሎች ደግሞ ሁ ሉ ሁ ሙ ሱ ሩ ሱ ሹ ሁለተኛ ፊደሎች ደግሞ ኡ የሚል ድምፅ አላቸው። ኡ ይኸው አንበን ስናየው ሁ ሉ ሁ ሙ ሱ ሩ ሱ ሹ ኡ ሚል ድምፅ አላቸው፣ የሁሎችም ፊደሎች ማለት ነው። የሁሎችም ፊደሎች የተለያዩት ሁሉ ፊደሎች ኡ ሚል ድምጽ አላቸው፣ የሁለተኛ ፊደሎች ማለት ነው። እሺ ሦስተኛ ፊደሎችን ስናይ ደግሞ ሂ ሊ ሂ ሚ ሲ ሪ ሲ ሺ ኢ የሚል ድምፅ አለው። ኢ የሚል ድምፅ አላቸው ማለት ነው። ሂ ሊ ሂ ሚ ሲ ሪ ሲ ሺ ኢ የሚል ድምፅ አላቸው ማለት ነው። እሺ ሁሎችን በቅርጽ ቢለያዩ ኢ የሚል ድምፅ አላቸው። እሺ አራተኛውን ስናይ ደግሞ አ ሀ ላ ሀ ማ ሳ ራ ሳ ሻ አሚል ድምፅ አሚል ድምፅ አላቸው ማለት ነው። አራተኛ ፊደሎች አሚል ድምፅ አላቸው። ሀ ላ ሀ ማ ሳ ራ ሳ ሻ እሺ

ልህ ም ስ ርስ ሽ እስቲ ሰባተኛ ፊደሎች ደግሞ ሆ ሎ ሆ ሞ ሶ ሮ ሶ ሾ ምን አላቸው? ሰባተኛ ፊደሎች ደግሞ ኦ የሚል ድምጽ ነው ያላቸው። ሁሎች ሆ ሎ ሆ ሞ ሶ ሮ ሶ ሾ ኦ የሚል ድምፅ አላቸው ማለት ነው። እያንዳንዳቸው ወደታች ስናነባቸው ተመሳሳይ ድምፅ ነው ያላቸው ማለት ነው። ቪዲዮች የተለያዩ ቢሆንም አብዛኛውን ጊዜ የምናወጣው ድምፅ ይመሳሰላል ማለት ነው። እሺ አሁን ደግሞ የምናየው ከቀኝ ወደ ግራ ከቀኝ ወደ ግራ ነው የምናየው ማለት ነው። ሆ ህ ሄ ሃ

ሾ ሽ ሼ ሻ ሲ ሹ ሸ ልክ እንደዚህ እያደረግነ እንለማመዳለን ማለት ነው። ፊደሎች ቅርጻቸውን እያንዳንዳቸውን ለመያዝ እያደረግን እንለማመዳለን። ቅጽላቸውን ስናይ ደግሞ የመጀመሪያ ፊደሎች ምንም አይነት ቅጽል የላቸውም። ይኸው ለስታች ስናያቸው፣ ሁለተኛ ፊደሎች ከጎን ይኸው፣ ሁሉንም ስናይ ከጎን ከጎን ቅጽል አላቸው። ሶስተኛ ፊደሎች ደግሞ ከታች ሸፈፍ ያለ ታች እግራቸው ላይ ጫፍ ላይ ሸፈፍ ያላላቸው ማለት ነው። አራተኛ ፊደሎች አንድ አንድ እግራቸው አጠር ይላል። በግራ በኩል በግራ በኩል እግራቸው ምን ይላል? አጠር ይላል። አምስተኛ ሁሎችም ምናቸው ባለ ቀለበት። አምስተኛ ፊደሎች ይሄው ሁሎችም ስንም ናቸው ባለ ቀለበት። ስድስተኛ የተለያየ ቅርጽ አላቸው፣ ግን አብዛኛዎቹ በውስጥ በኩል ወደ ግራ ከላይ ሸፈፍ ያሉ ናቸው ማለት ነው። አብዛኛዎቹ ግን የተለያየ ቅርጽ ነው ያላቸው። ሰባተኛ ፊደሎች ስናይ ደግሞ በውጭ በኩል በቀኝ በኩል እግራቸው ያጥራል ወይም ደግሞ ከላይ ቀለበት ይኖራቸዋል ማለት ነው። ወይ ከላይ ቀለበት ይኖራቸዋል ወይ በውጭ በቀኝ በኩል እግራቸው ያጥራል ማለት ነው። እሺ ቀ ቀ ቁ ቂ ቃ ቄ ቅ ቆ በ ቡ ቢ

a ይቺ ደግሞ አ ነች። ኦ እ ኤ አ ኢ ኡ አ ኦ እ ኤ አ ኢ ኡ አ እሺ፣ እንዲህ አድርገን ከጨረስነ በኋላ ደግሞ ሁሎችን አሁን ያነበብነ ከቀኝ ወደ ግራ ነው። አሁን ደግሞ ከላይ ወደታች ከላይ ወደታች ከላይ ወደታች ስናነባቸው ደግሞ አብዛኛዎቹ ምን ናቸው? ተመሳሳይ ድምጽ ነው ያላቸው። አ ቀ በ ተ ቸ ሀ ነ ኝ አ። እሺ ሁለተኛ ፊደሎች ደግሞ ቁ ናቸው። ይህ የመጀመሪያ ፊደል ቀ በ ተ እያለ ወደ ታች እ ሚል ድምጽ አለው ማለት ነው። ሁለተኛ ፊደሎች ደግሞ ቁ ቡ ቱ ቹ ሁ ኑ ኙ ኡ ስንል እ ሚል ድምጽ ኡ ሚል ድምጽ አለው ማለት ነው። ቁ ቡ ቱ ቹ ሁ ኑ ኙ ኡ ሶስተኛ ፊደሎች ደግሞ ቂ ቢ ቲ ቲ ሂ ኒ ኒ ኢ ኢ ሚል ድምጽ ኢ ሚል ድምጽ አላቸው ማለት ነው። ኢ ሚል ድምጽ አላቸው። ቂ ቢ ቲ ቲ ሂ ኒ ኒ ኢ። እሺ አሁን አየ ናቸው፣ ሶስተኛ ፊደሎች ናቸው። አራተኛ ፊደሎች ደግሞ አ ሚል ድምጽ ነው ያላቸው ቃ ባ ታ ቻ

ቄ ቤ ቴ ቼ ሄ ኔ ኜ ኤ ቅ ብ ት ች ህ ን ኝ እ። እሺ እነዚህ ደግሞ እ ሚል ድምፅ ነው ያላቸው። ስድስተኛ ፊደሎች እ ሚል ድምፅ እስቲ አነበን ናቸው ቅ ብ ት ች ህ ን ኒ ሰባተኛ ፊደሎች ደግሞ ኦ የሚል ድምፅ አላቸው። ቆ ቦ ቶ ቾ ሆ ኖ ኞ ኦ ቆ ቦ ቶ ቾ ሆ ኖ ኞ ኦ ቅጽላቸውን ስናይ እነዚህም በተመሳሳይ የሰባተኛ ፊደል ከሆኑ እግራቸው ምን ይላል? በቀይ በኩል ያጥራል ወይ ደግሞ ከላይ ቀለበት ይኖራቸዋል ብለናል። ይኸው ከላይ ከላይ ቀለበት እግራቸው ማጠር ናቸው ማለት ነው። ከሁለቱ ውጭ አይወጡም። ስድስተኛ ፊደሮች ደግሞ ቅጽላቸውን ስናይ የተለያየ ናቸው፣ ግን አብዛኛውን ምን ሆነዋል? ወደ ውስጥ በግራ በኩል ከላይ ሸፈፍ ያሉ ናቸው ማለት ነው። ይኸው ስናያቸው ለምሳሌ ቅርጻቸውን ከላይ በውስጥ በኩል ሸፈፍ ያሉ ወይም በግራ በኩል ማለት ነው። አምስተኛ ፊደሎች ደግሞ በሙሉ ምናምን ናቸው ቀለበት ሊያጋት ማለት ነው። አራተኛ ፊደሎች ምናቸው እግራቸው ያጥራል፣ ወይም ደግሞ ወደ እግራ በኩል እግራቸው ሸፈፍ ይላል። አያ ደግሞ እግራቸው ያጥራል፣ እግራቸው ያጥራል ማለት ነው። ሶስተኛ ፊደሎች ከታች በስተቀኝ በኩል ሸፈፍ ሸፈፍ ያሉ ናቸው። ሙሎች ይሄው ከታች ሁሎች ምን ያሉ ናቸው? ሸፈፍ ሸፈፍ ያሉ ናቸው። ሁለተኛ ፊደሎች ደግሞ ከጎን ነው ያላቸው። ሁሎች ፊደሎች ላይ ስናይ ከጎን ከጎን ምን አላቸው ቅጽል አላቸው ቅጽል አላቸው ማለት ነው እሺ አንደኛ ፊደሎች ምንም አይነት ቅጽል የላቸውም ማለት ነው ሙሉ ለሙሉ የመጀመሪያ ቅርጻቸው እንጂ ቅጽል የላቸውም ማለት ነው እሺ እንደዚህ እያደረጋችሁ እየደጋገማችሁ ከቀይ ወደ ግራ ከግራ ወደ ቀይ ከላይ ወደ ታች እያነበባችሁ ደጋግማችሁ ለመያዝ አጭርና አጭር ሜትር ነው ለዛሬ ዘንላችሁ የመጣነው ይሄን ቪዲዮ ይህን ይመስላል በሌላ ቪዲዮ ውስጥ ምንገናኝ ድረስ በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ ደውሉልን በቴሌግራም በኢሞ በዋትሳፕ ሃይ በሉን ለዛሬ ዘነመጣን ይመስላል በሌላ ቪዲዮ ውስጥ ምንገናኝ መልካም ጊዜ ሰናይ ቆይታ